ሰላም ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ ያለው ማለት ነው። እንደምታዩት አታክልት እያጠጣሁ ያጠጣው ነው ማለት ነው። እና ጠጣ እህ እንዴት ናችሁ? እህ ማለት ነው እያጠጣሁ ነው። እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው፣ ሁሉ መልካም ነው። ከኔ ከኔ ጋር ለሁላችሁ ማለት ነው ውዶቼ እንደዚህ እያረግኩ እንግዲህ ያው እያጠጣሁ እገኛለሁ። አሁን ትንሽ ፀሐይ ስለሆነ ፀሐዩ እያሸነፈው ይገኛል ማለት ነው። እኔም ደግሞ ለማጠጣት እኔም ደግሞ ለማጠጣት ወደኋላ አላልኩም ማለት ነው ውዶች እና ማለት ነው እና ላይክ እና ሰብስክራይብ እያደረጋችሁ ከወይንሽ ዩቲዩብ ጋር ቤተሰብ ሆኖ ተቀላቀሉ ትላለች ወይንዬ ማለት ነው። ወይንዬ ላይክ ያድርጉኝ፣ ሰብስክራይብ አድርጉኝ እያለች ነው እና አጨረታት ምርቶች አታክልት ይሄንን ይመስላል እንግዲህ ሀገሬ። ይህቺ በቤቴ እንደዚህ እያደረኩ መስራት እፈልጋለሁ ማለት ነው። አሁን ፀሐይ ስለሆነ ነው እንጂ ማለት ነው ቀጠሎቹ በጣም ነበር አክተር ሆኖ የሚያምሩት ማለት ነው። አሁን ፀሐይ ነው ፀሐይ እያሸነፈ ይገኛል። እኔም ደግሞ እያጠጣሁ። ሀገራችን ስንገባ ቤታችንን በእንደዚህ አይነት መልኩ እንትን እያልን ማሳመር ማስዋብ እንችላለን ማለት ነው። እሺ፣ ስለዚህ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው ውዶቼ የኛ ይህንን ይመስላል እንግዲህ። ባለፈው ትልቁን ዛፍ አሳይቻችኋለሁ። ዛሬ ደግሞ ይህንን እስኪ አብረን እና ጠጣ ብዬ ነው ማለት ነው እና እንደዚህ አላችኋለሁ። ውዶቼ በነገራችን ላይ ምንጣፍ ታጥብ ቆይቼ እየቀረጽኩ ነበር። ና ከዛ የሆኑ ልጆች መጡ ነው ማለት ነው። ከዛ ድምፅ ምናምን እንትን አለብኝ እና ከዛም በቃ ተነስቼ ምንጣፍ ሳጥብ ነበረ የቆየ ነበር። ከዛ የቀረስኩት ደግሞ ተበላሸ ማለት ነው፣ ድምፅ ገባብኝ እንደዚያ አደረኩ ማለት ነው። ይህንን ከናንተ ጋር ላጠጣ በቃ አበረታቱኝ ወዶቼ ማለት ነው። ሀገራችሁ ሄዳችሁ ደግሞ እናንተ እንደዚህ እያደረጋችሁ ስሩ እና ቤታችሁን ፏ አድርጎ ያኮ የተበላሽቷል እና ማለት ነው። አታክልቶች ግን እንደዚህ እያደረኩ እያወጣሁኝ ነው፣ እንደት እያደረኩ ማለት ነው። ዛሬ ግን እረፍዶብኛል። ምንጣፍ ሳጥብ ቆየሁ፣ ቤት ሳጸዳ ወጣብኝ ማለት ነው እና እነ እረፍዷል። በነገራችን ላይ እኔ አጠጥቼ እጨርሳለሁ። ምንጣፌ ይሄን ይመስል ነበር። ያጠቁት ምንጣፍ አያችሁት አይደለ? አጥቤ አቁሜ ነው። አንድ ሶስት ናቸው ማለት ነው። ሶስት ናቸው ከነ ልጆቻቸው፣ ከነ ልጆቻቸው ማለት ነው። ልጆቻቸው ላሳያቸው አይደል? ለማንኛውም ጨርሻለሁ ማለት ነው ውዶች፣ ላይክ ላይክ ላይክ ላይክ እያደረጋችሁ ቤተሰብ ቤተሰቡን ተቀላቀሉ። ወይን ሸት ዩቲዩብ ይራችኋል ማለት ነው። ኦኬ፣ አዳዲሶች ቤተሰብ ቤተሰቡን ላይክ አርጉኛ፣ በረታቱ ማለት ነው። ውዶች እወዳችኋለሁ። በያላችሁበት ሰላማችሁ ብዝት፣ ትርፍ ይበልልኝ። ይሄ ግን የምን ቅጠል ነው ታውቃላችሁ? የምንቅጠል ነው። ይሄ የምን ቅጠል ነው ማለት ነው። የምን ቅጠል ነው እስኪውት፣ አያችሁት አይደል? የምን ቅጠል ነው ይላችኋል ማለት ነው። አያችሁት? የምንቅጠል ነው። ግን ቅጠሎችን ይሄ ይመስላል። አያችሁት አይደል? የተዘጋ ማለት ነው። ይህ ምንም ያፈራ እንትን የለም፣ ዝም ብሎ ጌጥ ነገር ነው ማለት ነው። ይህኒ ጌጥ ጌጥ ነው ማለት ነው። ባለፈው የሰራሁላችሁ ለመበላት ደርሶ ማለት ነው እየተበላ ተበላ ነው ማለት ነው። እነዚህ ግን ዝም ብለው ጌጦች ናቸው። አበባ አላቸው። አሁን ተቀንጥሰው ጣሀው ጋር ረገፉና እንደገና እንደ አዲስ አቆጠቆጡ ማለት ነው። ይህ እንዳለ አበባዎቹ ያምሩ ነበረ። አሁን ግን ገና እንትን እያለ ነው ማለት ነው። ሁሉም ቅጠሎቹ ረገፉና እንደገና እንደ አዲስ ቅጠሉ ወጣ ማለት ነውና፣ እንደዛ ነው ወዶችዬ ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ተከፍቴ ተንበስ አጣጥቼ ጨርሻለሁ። በረታቱኝ። አመሰግናለሁ። ወዳችኋለሁ። ሰላማችሁ ይብዛልኝ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑ። ባይ ባይ።